ሙሉ ክቡር ፕሬዝዳንት ኢትዮጵያውያን በጣም አድርገን እንወዶታለን። እኔም በጣም አድርጌ አከብሮታለሁ። ለሁለቱ ህዝቦች ብልጽግና አብረን እንድንሰራ፣ እንድንጠነክር፣ እንዳንተኛ፣ ኢኮኖሚያችንን ከልመና አውጥተን ወደ ብልጽግና እንድንሸጋገር በኢትዮጵያ በኩል ልባችን፣ አእምሯችን፣ እጃችን ለኤርትራ የተከፈተ መሆኑንና ሙሉ ሰላም፣ ሙሉ ልማት፣ ሙሉ ዲፕሎማቲክ ኮሚኒኬሽን እንዲፈጠር ከፍተኛ ፍላጎት ያለን መሆኑን በድጋሚ እገልጻለሁ ታሳስ 16 ቀን 2012 በኢትዮጵያ አቆጣጠር ወይም ስድስት ዓመታት ሊደፍን ከሶስት ወራት ያነሰ ጊዜ የቀረው በአዲስ አበባ የኤርትራ ኤምባሲ እንደገና ለመገንባት የመሠረተ ድንጋይ የጣሉት ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር ነው ያ ጠቅላይ ሚኒስትር አብይ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ አክብሮታቸውን የገለጹበት ዕለት ኢትዮጵያም ሁሉ ነገሯን ለኤርትራ ክፍት ያደረገችበት እንደሆነ የተነገረበት ነበርና ብዙዎች የሰላም ተስፋ እንዲሰንቁ አድርጓል። በዚያን ዕለት ደስታቸው ከፊታቸው ላይ የሚነበበው ኢሳያስ አፈወርቂም ሰርፕራይዝ በስቶብኛል እያሉ ሲቦርቁ አይተናቸዋል። ከምዝብል አይፈልትን ሀ ክልተ ማዓልቲ ናገርና ግን ክልተ ሰሙን ወይ ክልተ ወረሄ ዝገበርነው መሲል ንሎ ምክንያቱ ሰርፕራይዝ ምን ማለት እንዳለብኝ አላውቅም። ከመጣን ሁለተኛ ቀናችን ነው፣ ይሁን እንጂ ሁለት ሳምንት የሆነን የሚመስለው ምክንያቱ ደግሞ ድንገተኛና አስደሳች ነገሮች በመብዛታቸው ነው። ዛሬ ላይ ሆነን ነገሩን ስናየው በርካታ ነገሮች ተገለባብጠዋል። ኢትዮጵያና ኤርትራ ወደ ጦርነት ሊገቡ ነው የሚለው ወሬ በመላ ሀገሪቱ ብቻ ሳይሆን በቀጠናው ጭምር መናፈስ ከጀመረ ሰነባብቷል። ይህንኑ ጉዳይ አስመልክቶ የተለያዩ አካላት የተለያዩ አስተያየቶችን እየሰጡ ሲሆን የጦርነቱ አይቀሬነትና በአጭር ጊዜ እንደሚሆን የሚጠቁሙ እንዳሉ ሁሉም በሳዑዲ አረቢያና የተባበሩት አረብ ኤምሬቶች ጠቅላይ ሚኒስትር ዐቢይና ኢሳያስ የፈረሟቸው ስምምነቶች ግን ጦርነቱ በቀላሉ እንደማይኖር የሚጠቁሙ ነው በማለት የሚሞግቱም ጠቅላይ ሚኒስትር አብይ አህመድ ይህንን የጦርነት ጉዳይ አስመልክተው ከሶስት ወራት በፊት እንዲህ ብለው ነበር። ውጊያ ክፉ ነገር ነው። ለምሳሌ በኤርትራ ሳይድ ውጊያ እንደሚነሳ አይነት ወሬዎች ይሰፋሉ። የተከበረው ምክር ቤት፣ እርግጠኛ ሆኜ የሚነግራችሁ በእኛ ሳይድ በእኛ ሳይድ አንዲት ጥይት አይተኮስም፣ ቢኮዝ እኛ ብዙ የሚያጓጓ ነገር አለ። ብዙ የሚያጓጓ ፕሮጀክት በእጃችን አለ፣ መስራት እንፈልጋለን። በእኛ ሳይድ ውጊያ አንፈልግም። የኤርትራ ሕዝብ ወንድም ሕዝብ ነው። የሶማሌ ሕዝብ ወንድም ሕዝብ ነው። ሱዳን ወንድም ሕዝብ ነው። ተባብረን ማድረግ እንፈልጋለን። የኛን ማክበር፣ የኛን ሰላም መፈለግ ግን በእነሱም ወገን በዚያው ምጥጥን እንዲያዩት እንፈልጋለን። ኢትዮጵያ ጦርነት መጀመር አትፈልግም፣ ግን ኤርትራም ጦርነት እንደማትፈልግ ማረጋገጥ አለባት የሚል አንድምታ ያለው ይህ ንግግር ጦርነት አልፈልግም ማለት ጦርነት ውስጥ አልገባም ማለት እንዳልሆነም ያስረዳል። በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ ፌዴራል መንግስት ከህወሀት ኃይሎች ጋር የገባበት ተቃርኖና የህወሀት ቡድን ከኤርትራ መንግስት ጋር ተጣምሮ እየሰራ ነው መባሉም የጦርነቱ መጀመር ምልክት ነው የሚሉ አካላት ነገሮች ግልጽ እየሆኑ የፖለቲካና ወታደራዊ አሰላለፉም እየታወቀ መሆኑም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 የህወሀት ጦር ካዋጉ ቁልፍ አመራሮች መካከል አንዱ ሲሆኑም ከፕሪቶሪያ የሰላም ስምምነት በኋላ በትግራይ ክልል በተቋቋመው የክልሉ ጊዜያዊ አስተዳደር የአቶ ጌታቸው ረዳ ምክትል ፕሬዚዳንት ሆነው ከሰሩ በኋላም በህወሀት አመራሮች መካከል በተፈጠረው ክፍፍል በነደብረ ጽዮን የሚመራው የህወሀት ቡድን ጫና ሲያደርስባቸው ትግራይ ለቀው መውጣታቸው ይነገራል። ክልትናል ጀኔራል ታደሰ ወረደ ሹመት በኋላም በክልሉ አስተዳደር በኩል የነበራቸው ሚና የቀረው ጉምቱ የጦር መኮንን በአሁኑ ወቅት እንቅስቃሴ ደለይቲ ለውጥ የትግራይ በአማርኛው የ የትግራይ ለውጥ ኃይሎች ንቅናቄ የተባለ ፖለቲካዊ እንቅስቃሴ ውስጥ እንደሚገኙ ይነገራል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መሰናዶ የኢትዮ ኤርትራ ሰሞንኛ የውጥረት ጉዳዮችና የጦርነት አጀንዳዎችን ከትግራይ ወቅታዊ ፖለቲካ እንዲሁም ከሌተናል ጄኔራል ጻድቃን ገብረትንሳኤ ቃለ መጠይቅ አንጻር አዳዲስ መረጃዎችን አጣቅሰ እንዳሰሳ እናደርጋለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁንና አስተያየታችሁን መላካችሁን እንዳትረሱ። ዝግጅታችን ይቀጥላል። የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁ ብነው ወደ ሀገራችን። ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው። የትግራይ ህዝብ ጦርነት አይፈልግም የሚለው ሐሳብ ሁሉም ደጋግሞ ያስተጋባዋል። በእርግጥም ለሁለት ዓመታት አሰቃቂ ጊዜን ያሳለፈ ህዝብ ጦርነት እንደማይፈልግ ለመገንዘብ የሚያስቸግር አይደለም። ነገር ግን የትግራይን ህዝብ አሊያም ክልሉን እያስተዳደረ ወይም እየመራ ነው የሚባለው የህወሀት ኃይል ትግራይ ክልል የኢትዮጵያ አካል ነውና፣ ኢትዮጵያን እየመራ ላለው ማዕከላዊ መንግስት ስጋት የሚያጭር እንቅስቃሴ ውስጥ ገብቷል መባሉም ጦርነቱ ባይፈለግም ደጁ መድረሱን ግን አያስቀረውም የሚል መከራከሪያ የሚያቀርቡ አካላት ቁጥራቸው ቀላል አይደለም። ከኢትዮጵያ መንግስት ጎን ተሰልፎ ህወሀትን አጠፋለሁ በሚል ዘመቻ ላይ የተሳተፈውና በትግራይ ውስጥ ለደረሰው ውድመት አንዱ ተሳታፊ የነበረው የኤርትራ መንግስት ጦርነቱ ማለቂያ አልባ እንደሆነ በመታመኑ በና አሜሪካና ሌሎች አካላት ጫና ፕሪቶሪያ ላይ ስምምነት ተደርጎ ውጊያው በተቋጨ ማግስት በማኩረፉ የአዲስ አበባና የአስመራ ግንኙነት መሻከር መጀመሩን የምንዘነጋው አይደለም። የግንኙነቱ መላላት ቀስ በቀስ ወደ ዛሬው ግልጽ መካሰስና መወነጃጀል ከመድረሱ አስቀድሞ የኢትዮጵያ አየር መንገድ በረራ ማቋረጥና የገንዘብ መከልከል የአስመራ መቀለ ግንኙነት መጠናከርና ተያያዥ ጉዳዮች የግብጽና የኤርትራ ትብብር መስፋፋት የኢትዮጵያ ባህር በር ጥያቄ መስተጋባትና መሰል ጉዳዮች አየሩ መሙላታቸውን ልብ እንላለን። ነገሮች ቀስ በቀስ እየከረሩ ኢትዮጵያ በቀጥታ የኤርትራ መንግስት በኢትዮጵያ ሰላምና መረጋጋት እንዳይሰፍን ከመፈለግ እንዲሁም የባህር በር ጥያቄዎችን በማዳፈን ጫና ለመፍጠር እየሞከረ ይገኛል የሚል ክሷን በውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ድርጅት ማስተጋባቷን ከሰማን ገና ሁለተኛ ቀናችን ነው። ይህ ክስ እንዲሁ በቀላሉ የማይታለፍ ነው የሚሉ አካላት ከቀጥተኛ ወታደራዊ ግጭቱ አስቀድሞ የተተኮሰ የዲፕሎማሲያዊ የልብ አድርጉልኝ ጥይት ነው ሲሉ ይጠቁማሉ። ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ የተጻፈው ይህ ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህውሀት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል በግልጽ ማስቀመጡን የነገሩን መካረር እንድንረዳ ያስገድደናል። ሚኒስቴሩ በጻፈው ደብዳቤ ሁለቱ አካላት ማለትም ህውሀትና ሻቢያ በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ውል ዲያ ለመቆጣጠር ባድረጉት ሙከራ ውስጥ ተሳትፈዋል ሲል ከሷቸዋል። ይህም ሌላው የነገሩን መወሳሰብ የሚጠቁም ነው። መንግስትን በኃይል ለመጣል እየተዋጉኑ የሚባሉት ታጣቂዎች እንቅስቃሴ ላይ ሻቢያና ህውሃ ተሳትፈዋል የሚል ድምዳሜ ላይ የኢትዮጵያ መንግስት ደርሷል ማለት ቀጥተኛው ግጭት ባይጀመርም የውክልና ጦርነት ተጀምሯል ማለት እንደሆነ ግን ለመረዳት እንገድዳለን። በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህውሃት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየ የሆነ መጥቷል ብለዋል። በተጨማሪም ሁለቱም ተዋናዮች በገንዘብ በማደራጀት እንዲሁም እንደ ፋኖ ያሉ ታጣቂዎች ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ጭምር ተሳትፎ አድርገዋል ሲል ይወቅሳል። ሚኒስትሩ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ በወልዲያ የማጥቃት ዘመቻ እንዲሁም በራያና ወልቃየት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። የኢትዮጵያ ውጭ ጉዳይ ሚኒስቴር በደብዳቤው ላይ በፌዴራል መንግስቱና በህወሓት መካከል በፕሪቶሪያ የተፈረመውን ስምምነት መጣሱን ገልጿል። የፕሪቶሪያ ስምምነት ተጥሷል ማለት ዋናው የግጭት ማቆም ስምምነት አደጋ ላይ ወድቋል ማለት እንደሆነ እንደምንረዳ ሁሉም ሶስት ዓመት ሊደፍን ጥቂት ቀናት የቀሩት የደቡብ አፍሪካዊ ድርድር ውጤትን መክሸፉን በጥቆማ እንገነዘባለን። የኢትዮጵያ መንግስት የኢትዮጵያ መከላከያ ሰራዊት የመከላከል አቋም መያዙንና ከፍተኛ ታቅቦ ማድረጉን ገልጾ፣ ነገር ግን ይህ ፖሊሲያችን ገደብ የሌለው አይደለም ሲል ያስጠነቀቀ ሲሆን ደብዳቤው ኤርትራን የዚህ ወንጀል ተግባር ዋነኛ አንቀሳቃሽ ሲል የገለጻትም ሲሆን ግጭቶችን በገንዘብ በቁሳቁስና በፖለቲካዊ ድጋፍ በመስ ለመስጠት ታግዛለች ሲል ከሷታል። የውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው በዚህ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ላይ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል ዓላማ አላት ሲል አስምሮበታል። ኤርትራ ይህንን ጸባጫሪ ተግባሯን እንዳስቀድመው የመከላከል መንገድ ተጠቅማለች በማለት ይህ አይነቱን ሙከራም ኤርትራ ለዓመታት ኢትዮጵያን ለማፍራረስ የምታደርገው ጥረትን ለመሸፈን የምታቀርበው ሰበብ ነው ብሎታል። የኢትዮጵያ የውጭ ጉዳይ ሚኒስትር በዚሁ ደብዳቤው ላይ ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደምትቀጥል በመግለጽ መንግስት ለኤርትራም ለኢትዮጵያም ጠቃሚ የሆኑ ተቋማዊ የሆነ ኢኮኖሚያዊ ትስስሮች እንደሚፈልግም አስታውቋል። አክሎም የኢትዮጵያ ራዕይ የሁለቱን ሀገራት የግዛት አንድነትና ሉዓላዊነት በሚያስጠብቅ ትስስር አማካኝነት የጋራ ብልጽግና መሆኑንም ጠቅሷል። ኢትዮጵያ ለመደራደር ዝግጁ ነኝ ያለችሁበት ደብዳቤ ላይም ዓለም አቀፉ አካላት ኤርትራ በቀጥታና በተዘዋር የምታደርገውን የማወቅ ተግባር እንድታቆም እንዲሁም የኢትዮጵያ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ጠይቋል። ደብዳቤው አክሎም የዓለም አቀፍ አጋር አካላት በባህር በር ጉዳይ ብቻ ሳይሆን የአፍሪካ ቀንድ ሰላምና መረጋጋትን በሚመለከቱ በሰፊ የቀጠናዊ ጉዳዮች ላይ ገንቢ የሆነ ውይይትና ትብብር እንዲደረግ የሚያደርጉትን ጥረት እንዲቀጥሉ ጠይቋል። ኤርትራ ነፃነቴን አግኝቻለሁ ካለች በኋላም በ1990 በኢትዮጵያ አቆጣጠር ግንቦት ወር ላይ ከኢትዮጵያ ጋር በድንበር ይገባኛል የተነሳ ጦርነት ውስጥ ገብታ የነበረ ቢሆንም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነቱ መሻሻል አሳይቶ እንደቆየ ስንጠቅስ የሰላም አየር በዘላቂነት እንዲነፍስ ከሰባት ዓመታት በፊት በኦስማን ሳሌህ የተመራው ኢትዮጵያ ልዑክ በማህሙድ አህመድ ዝነኛ ዘፈን ሰላም ለሰው ልጆች ሁሉ እያለ ሲያዜም እናስታውሳለን። ሰላም ባለም ዙሪያ ሁሉም እዚህ ጋር አንድ ነገር ጠቁመን ለማለፍ ያህል በጠቅላይ ሚኒስትር አብይ አህመድና በወይዘሮ ኬርያ ኢብራሂም መካከል የሚገኙት የኤርትራ የአሁኑ የውጭ ጉዳይ ሚኒስትር አቶ ኦስማን ሳሌህ አሊ ሰሞኑን በተባበሩት መንግስታት ድርጅት ሰማነኛው ጉባኤ ባስተላለፉት መልእክት እንዲሁም ከጉባኤው ጎን ለጎን ከአሜሪካ ስቴትስ ዲፓርትመንት መስሪያ ቤት ከፍተኛ አማካሪ ከሆኑት ማሳድ ቡሎስን ጋር ባደረጉት ምክክር አገራቸው ኤርትራ በቀይ ባህር ጉዳይ ለመወያየት ዝግጁ መሆኗን መናገራቸው ተሰምቶ ነበር። ይህ ጉዳይ አለቃቸውን ኢሳያስ ግን ካለማስደሰቱም በላይ እንዳስቆጣ ተሰምቷል። የመንግስታቱ ድርጅት ንግግራቸውም በኤርትራ ቴሌቪዥን ምንም አይነት ሽፋን እንዳያገኝ ወይም እንዳይተላለፍ በኤርትራ መንግስት መወሰኑ ታውቋል። ኢሳያስ አፈወርቂ ኡስማን ሳሌህን በቁም ስር ውስጥ እንዲሆኑ ጥብቅ ትዕዛዝ ማስተላለፋቸው ቢወራም ከገለልተኛ አካላት ማጣራትና ማረጋገጥ አልተቻለም። አቶ ኢሳያስ መንግስት ጋር ያለው ግንኙነት በጣም እየጠነከረ መሄድበት። ሊትራሊ የአቶ ኢሳያስ መንግስት፣ ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ ሀገርን የማተራመስ ስትራቴጂ ይዞ መንቀሳቀስ ጀመሩ። የፕሪቶሪያ ስምምነት በሰላማዊና ሕጋዊ በሆነ መንገድ ተግባራዊ ለማድረግ የሚቻልበት እድል እያጨለመው ነው ይሄድ ያለው የተፈናቃዮች ወደ ቀያቸው የመመለስና ሰላማዊ ኑሮ የመመለሳቸው ሁኔታ ከፕሪቶሪያ ስምምነት ውጪ በሆነ መንገድ የእኛ ድርጅት ካልዳነ ወይ ድርጅታችን ስትራክቸርን በሙሉ ይዞ ካልሄደ በስተቀር አትመለሱም ተብሎ ሆስተ የተያዙበት ሁኔታ ነው የተፈጠረው። ጉምቱ የጦር መኮንን ሌትናል ጄኔራል ጻድቃን ገብረ ትንሣኤ ይህንን ማለታቸው የሚጠበቅና አዲስ ነገር ባይሆንም እንዲህ አይነት ንግግሮች መደጋገማቸው በአስመራና በአዲስ አበባ መካከል እንዲሁም በመቀሌ ያለው ከፍተኛ ውጥረት ማየሉን የሚጠቁም ነው። ጻድቃን የፌዴራል መንግስቱ ከህወሓት ጋር በነበረው ጦርነት በህወሓት በኩል ተሰልፈው ጦር ሲያደራጁና ሲመሩ የነበሩ ቢሆንም በህወሓት ስብስብ በኩል ካሉ አመራሮች መካከል ግን ኤርትራን በሚመለከት ለአመታት ያላቸው አቋም ይታወቃል። በኢትዮ ኤርትራ ጦርነት ወቅትም ሆነ ከዚያ በፊት ከነመለስ ዜናዊ ጋር በነበራቸው ተቃርኖ ጭምር ግልጽ አቋም በመያዝ የሚታወቁት ጻድቃን ከፖለቲካው ገለል ብለው ከቆዩ በኋላ የሰሜን ኢትዮጵያ ጦርነት በመቀስቀሱም ርቀዋቸው ከነበሩት የህወሓት ሰዎች ጋር ዳግም በመቀራረብ በህወሓት ጦር አዋጊነት በኩል ተሳትፎ ሊያደርጉ ችለዋል። ሌትናል ጄኔራል ጻድቃን ዛሬ ላይ በትግራይ ክልል ለውጥ መምጣት አለበት ብለው የሚያምኑ ቀድሞውኑ አመጣጣቸው ልክ አይደለም የሚሏቸውን ሌትናል ጄኔራል ታደሰ ወረደን ለስሙ የክልሉ መንግስት መሪ ሆኑ እንጂ የሚያመጡት መፍትሄ የለምና በቃቸው ሊባሉ ይገባል ብለው የደመደሙ ናቸው። የሌተና ጀነራል ጻድቃን አቋሞች ከአቶ ጌታቸው ረዳ ተደጋጋሚ ሀሳቦች ጋር የሚመሳሰሉና የሚስማሙ እንደሆኑም መረዳት እንችላለን። ጻድቃን ህወሀት ለጦርነት ዝግጅት ወጣቶችን ወደ ስልጠና አስገቡ በሚል መመሪያ ማውረዱን አውቃለሁ በሚለው ንግግራቸው ላይ ህዝቡ ባይፈልግም ተገዶ ጫና ውስጥ መግባቱን ይጠቅሳሉ። ወጣት ስጡን ይላሉ። አሁን እኮ መመሪያ አውርደዋል። ከእያንዳንዱ ቀበሌ 16፣ 17 ወጣት ስጡን ወደ ስልጣን አድንወስድ ይላሉ። ጥይት ያስገባሉ። ጠመንጃ ጥይት ያስገባሉ። በሱዳን፣ በኤርትራ በኩል አድርገው ጦር መሳሪያ ይገዛሉ። ይህን ሰው ያውቃል። ይህን እያወቀ ይሄ መንገድ የጥፋት መንገድ ነው የሚል አቋም ነው ያለው። ህዝቡ እና ጽምዶ የሚባለው እንትን ህዝቡ ተቃውሞታል። ይሄ ተቃውሞታል ማለት በውሳኔ አሰጣጥ ላይ ያሉት መሪዎች የፖለቲካ ወታደራዊ ውሳኔ የሚሰጡ ሰዎች ስለሚፈልጉት እየተጫኑት ነው ያሉት። እስካሁን ድረስ በኢትዮጵያና በኤርትራ መካከል ጦርነት የሚነሳ አይመስለኝም ከሚሉ አካላት መካከል የህወሐት የቀድሞ ከፍተኛ አመራር የነበሩት አቶ አሰፋ አብርሃ ይገኙበታል። ከህወሐት ተወክለው የፕሪቶሪያ ስምምነት ተፈራራሚ ከነበሩት መካከል አንዱ የሆኑት አቶ አሰፋ አብርሃ በወቅታዊ ጉዳዮች ዙሪያ ከቢቢሲ ትግርኛ ጋር ባደረጉት ቆይታቸው ላይ በኢትዮጵያና ኤርትራ መካከል ውጊያ ሊነሳ የሚችልበት እድል በአመዛኙ ያለ አይመስለኝም ብለዋል። ከሻቢያ ጋር ያለውን ሁኔታ እንዴት ታየዋለህ ላልከው አንዱ ስሌት አብይና ኢሳያስ ይዋጋሉ የሚል ነው። አብይና ኢሳያስ ይዋጋሉ፣ ሊዋጉ የሚችሉበት እድል አላቸው። እኔ በአመዛኙ አይመስለኝም፣ የሚያዋጋ ምክንያት የላቸውም ሲሉ ምላሽ ሰጥተዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂም ሆነ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ሳዑዲ አረቢያ፣ የተባበሩት አረብ ኤምሬት እንዲሁም ዓለም በሙሉ ባለበት የፈረሙት ስምምነት አላቸው ያሉት አቶ አሰፋም ይህ ውል ጠቅላይ ሚኒስትር አብይ ለሚያነሷቸው የወደብና ተያያዥ ጉዳዮችም መልስ ይኖረዋል ሲሉ ሀሳባቸውን ሰጥተዋል። የፕሪቶሪያ ስምምነት ለሁለት ኢሳያስን አስኮርፎ አዲስ አሰላለፍ መፍጠሩንም አቶ አሰፋ ይናገራሉ። ፕሪቶሪያ ሲፈረም አዲስ አሰላለፍና ሁኔታዎች እንደሚፈጥር ስንፈርም ጀምሮ ይታወቅ ነበር በማለት አቶ አሰፋ ተናግረዋል። ጀኔራል ጻድቃን ገብረትንሳይ ሳይ የፕሪቶሪያን ስምምነት በተመለከተ የስምምነቱ ተጽዕኖ ውጊያ ማቆም ብቻ አይደለም፣ በአፍሪካ ቀንድ የኃይል አሰላለፉን ይቀይራል ብሎ ገልጾት ነበር። በመሰረቱ የአሰላለፍ ለውጥ እንደሚኖር ግንዛቤ ነበር ማለታቸውንም አቶ አሰፋ ጠቅሰዋል። የፕሪቶሪያ ግጭት ማቆም ስምምነት ተፈራራሚው ህወሀት ከኢትዮጵያ ምርጫ ቦርድ ዳግም እውቅና ቢሰጠውም ብዙም ሳይቆይ ህጋዊነቱን አጥቷል። አንዱ ተፈራራሚ ህጋዊ ህልውና ባጣበት ሁኔታ ስምምነቱ ምን ሊሆን ይችላል በሚል ለቀረበላቸው ጥያቄ ከአስር በላይ የማዕከላዊ ኮሚቴ አባል የያዘ ዋና የፕሪቶሪያ ተደራዳሪ ትልቅ ቡድን ተቆርጦ ወጥቷል። በውስጣቸው ከተወሰኑ የሰራዊት አመራር ጋር ሆነው ደርግን የመሰለ ኃይል በማዋቀር የተረፈውን የመንግስት መዋቅር ጎትተው ወደ ዋናው ጸረ ፕሪቶሪያ ወደ ሆነው ኃይል አሰልፈው እየሰጡት ነው። እያየን ያለነው ይህንን ነው ሲሉ አቶ አሰፋ ምላሽ ሰጥተዋል። ጨምረው ሁሉን አቃፊ የተባለው መንግስት የባሰ ጠበበ። በድርድሮ የነበሩ እንዲሁም ከሽግግሩ በኋላ የተፈጠሩ ኃይሎች አብዛኞቹ ተበታተኑ ያሉት አቶ አሰፋ ህወሀት ራሱ ለሁለት ለሶስት ተነጣጥቆ ጠፋ፣ ህጋዊነቱንም አጥቶ መክኗል፣ ሰራዊቱም ከሁለትና ከሶስት ተከፍሎ እዙን አጥቷል በማለት አሁን ያለውን ሁኔታ ገልጸዋል። አቃፊ ሳይሆን የባሰ በታይ ነገር መጥቷል ያሉት አቶ አሰፋ የመንግስት ወይም የጀኔራል ታደሰን ትእዛዝ ሰምቶ ከሚሰማራ ሰራዊት ይልቅ እምቢ ብሎ ቤቱ የተቀመጠ ወይም ትእዛዝ ሲሰጠው አልቀበልም ብሎ ተራራ ሄዶ የተቀመጠ ይበዛል።